አሊያ በምታፈቅረው በጂያን እየተፈተነች ነው። ጂያን ከሌላ ሴት ልጅ እየጠበቀ ነው። ነገር ግን ከወደኩኝ ድንገት ደግፊኝ ብሎ ስለነበረ አሁን ከጎኑ ሆናለች። ለጊዜው ጂያን የሚፈልገው ነገር እያረገች ነው። በተናገረችው ነገር ሰዳከተ እንዲሁም ሚኔ በጣም ነበር የተበሳጩት። ነገሩ እንዳቀዱ ስላልሆነላቸው ትንሽ እንታገስ እያለ ሰዳከት ሚኔን ማረጋጋቷን እንደቀጠለች ነው። ጂያን ከሚኔ የሚወለድ ልጅ እየጠበቀ እንዳለ ሕፃኑ ጂያን አያውቅም። ሕፃኑ ጂያን መቼ እንደሚያውቅ ጂያን ለራሱ ጨንቆታል። በምን መንገድ በምን አይነት ሁኔታ እንደሚነ የሚነግረው በራሱ አቅም ግራ ገብቶታል። በአንድ በኩል ናሬም ከኦስካን ጋር ለመኖር ራሷ ላይ ፈርዳ ነበረ። ኦስካን ለእሷ የሰጣት ነገር አለ፣ ህይወቷን አድኖላታል። ስለዚህ ሻይን ወደ ጎን በመተው ከእሱ ጋ ዘላለሚን የምኖረው አብሬው ነው የማረጁ ብላ ጠብቃ ነበረ። ዛሬ ሙሉ ለሙሉ ፓራላይዝ ስለሆነ ወደ ቤት ልትወስደው ነበረ፣ ድንገት ሆስፒታል ስትመጣ እንደ ሞታ የነገሯት ናሬ የኦስካን የባሏን መሞት ስትሰማ እሷ ከዚህ በፊት እንዳሰበችውና እንደጠበቀችው አልተደሰተችም። በጣም ነበር ልቧ የቆሰለው፣ በጣም ነበር ያዘነችው ሻይ ጸገባ ነበር። አሁንም ከሷ አራቀም እያባበለ ነው። ሰላከትን ብትሆን የኔ ልጅ ና እዚጋ ተቀመጪ፣ ተቀመጪ፣ ተረጋጊ እያለች ታባብላታለች። በማንገስቱ ከአንድ ቀን በኋላ የቀብር ስነስርዓት እየተካሄደ ነው ያለው። ኦስካን እየተቀበረ ነው ያለው። የኦስካን ቀብር ስነስርዓት እየተፈጸመ እያለ ጸሎት አድርገው ሁሉም እየተበታተኑ ነው። በቀብሩ ስነስርዓት ላይ እየተገኙ ሰዎች ተራ በተራ ወደ ጃን እና ወደ ናሬ የቀረቡ የተሰማቸውን አዘን እየገለጹ ነበረ። ናሬ ይህን ጊዜ አሊያን አድፍጣ ነበር ስትጠባበቃት የነበረችውን ቀጥታ ወደ አሊያ ጠጋች። አሊያ፣ አሊያ ምንድነው የምታስብ የምሮ ነገሮች የምታዘበራ ሊያብራሪ አንቺ ጂያን ልጁ ይወልዳል ከዛ ላአንቺ ና ለልጅሽ እቤት እገዛለሁ ምናም ብሎ ልጁን ከእሷ ርቆ እንደሚያሳድገው ተናግሯል። ምድሮ የምታስብ ይቆይ አንችንሽ እንዴ እንደ እንደዚህ አርግ እንደዛ ታርግ የምትይው አለቻት። ሚኒ የተረጋጊ ባክሽ የቀብር ስነ ስርዓት ላይ ያለ ነው በማለት ትናግራታለች። ይውልሽ ሰዳከት ሲጀምር ልጁ ቤት ውስጥ ነው የሚያድገው ብላኝ ነበረ። ጂያን ደግሞ አላስገባውም እያልን ነው ያለው። ባክሽ እንደዚህ ማድረግ የለብሽም አሌ። አንቺም እኮ እናትነሽ እኮ አንቺም በልጅሽ ጉዳይ ተስፋ እንደማቆርጪ እኔም በልጅ ጉዳይ ተስፋ አልቆርጥም ትላታለች። ሚኒ የቀብር ስነ ስርዓት ላይ ያለ ነው፣ ይሄ ትክክለኛው ጊዜ አይደለም አለቻት። እንዴ ከዚህ የቀብር ጊዜ የበለጠ ይሄ ነገር ያሳስበ ነው እንዴ በአሁኑ ሰዓት ላይ ከኔ ጉዳይ በላይ በጣም ጠቃሚና ሳሳቢ ነገር አለ እንዴ ብላ እየነዘነዘች ነበር። ድንገት ጂያን በርቀት አየ። ጂያን ለሀዘን የመጡትን ሰዎች ሰላም እያለ ነሱ እየተቀበለ እያለ ድንገት በርቀት እያየ ነው። ቀስ ብሎ ቀረበ። አለ ኔኒድ ብሎ ጂያን እየያዘ ማዬ ጋር መሄድ አለብኝ ብላ፣ የእናቷ መቃብር ዘው አካባቢ ስለነበረ በቀጥታ ወደ እናቷ መቃብር ጋር እየደች ነው። ሙዛፈር አጠገቧ እንዲሆን ጂያን እየነገሩ ነበረ። ከዛ ሚኔ ጂያን ቆይ እንዴ እናውራ እናውራ ትሏለች ሚኔ። ሂጂ ሂጂ በቃ ይላታል ጂያን። እንዴ እናውራ አለችው። ሂጂ እያልኩኝ እኮ ነው ይላታል ሚኔ። ተናዳ እየደች ነው ለወሬም ጊዜ አልሰ ስጣት ከዛም በኋላ ጃን ወደ ናሬ እየጠጋ ነበረ። በቃ ናሬ አንቺ አትሂጂም እያላል ነበረ። እኔ እዚህ ቆያለሁ እናንተ ሂዱ አለች ሰዳከት። ከዛ ናሬ እዚህ ቦታ እንድትቆይ ፈቀደችላት። ከዛነ ሰዳከት ወደ ቤት ተመለሱ። ናሬ አሁን ከሻይን ጋር ናት። ከዛም በኋላ ሻይን በቃ አንተ ሄዳለችው ችግር የለም ችግር የለም አጠገቦ ሆናለሁ እያላን ነው። ከዛ እሷ ወደ መቃብሩ ተጠጋች። ከዛ ቁጭ ብላ ማልቀስ ጀመረች። ኦስካን፣ በጣም በጣም ይቅርታ በጣም ይቅርታ። እውነት ነገሮች እንደዚህ እንዲሆኑ እኔም አልፈለግኩም ነበረ። አንተም ታውቅ ነበር። ከመጀመሪያው ቀን አንስቶ ይሄ ነገር ፉክክር ነው ያው ፍቅር አለም ስለነበረ፣ ተው ይቅር ስለነበር ነገር ግን እዳ አለብኝ፣ ውለታ አለብኝ፣ ህይወቴን አድናልኛል። እንዴት አድርጌ ይህን ነገር እንደምከፍለው አላውቅም። ነገር ግን በቃ ካንተ ጋር በግዴታ ሳይሆን በራሴ ፍቃድ ብቆይ ደስ ይል ነበረ፣ አብረን ብናረጅ ደስ ይል ነበረ። ግን አልሆነም። በቃ ኦስካን ነፍስ በሰላም ትረፍ፣ መልካም እንቀልፍ እያለች አምርራ አልቅሳ ቀጥታ እየተመለሰች ነበረ። ሻይንም አብሯት ይመለሳል በሌላ በኩል አሊያም ብትሆን ከሰሞኑ ፈተና መብዛት አንጻር ለማን እንደምትናገር ለማን ስሜቷ እንደምትገልጹሉ ግራ ገብቷል ነበረ። አሁን የእናቷ መቃብር ፍለፊ ተቀምጣ እማዬ እማዬ፣ ለብዙ ዓመታቶች ያለንቺ ኖሬ ነበረ። አሁን ግን በአጭር ጊዜ ውስጥ መታሽ ከህይወቴ ስትውጪ በጣም ተጎዳው። እማዬ በጣም ነው የናፈቅሽ። እሺ ምን እንደማደርግ አላውቅም። የማፈቅረው ሰው ከሌላ ሴት ልጅ እየጠበቀ ነው። ምን እንደማደርግ ግራ ገብቶኛል። እዚህ ልቆይ ወይስ ሊድ፣ በሁለቱ ሀሳብ ተዋከቤ ያለው ምንጋ መቆም እንዳለብኝም አላቅም። እያለች እያለቀሰች ነበረም። ጂያን ቀጥተው ወደሷ እየቀረበ ነበረ በርቀት እያያ ይመስለን ነው ከዛ እሷ በቀታ ወደሱ እየቀረበች ነው አሊያ እንድ በቃ ይላታል በቀታ እጇን ይዘው እየሄዱ ነበረ በሌላ በኩል ሻይን ወደ ቤት እየመጣ ነው ማታ ላይ እናቱ መጣች አንተ ልጅ አብደሃል እንዴ ለምድሮ የውስካን የቅብር ስነስራት የተገኘው ምን ስለሆንከ ነው አንተ ማነ ማነ ለምድ የተገኘው አንተ ትንሽኛ ክብር አያሳስብም እንዴ አለው እማዬ በኔ ጉዳይ ጣልቃ ትግቢ ጣልቃ ትግቢ ብያለሁ እያለ ነበረ እኔ ለራሰ ብዬ ኮ ነው ልጄ ለራሰ ብዬ ኮ አንድ ጊዜ እንኳን ብሰማኝ አንድ ጊዜ እናት ምትለን እንኳን ብትሰማ ምን አለበት አለችው እማዬ ለምን ብዬ ነው መሰማሽ ማሻል ነበር እንዴ? ከዚህ በኋላ ምንም ነገር የመናገር መብት የለሽም። እያላን ነው ተናዳ ተቀመጠች። የኔ ልጅ ሶሚደን ሰማ፣ እቺ ሴት ባሏ ሞቷል። እሺ ከእሷ ጋር ምንም ነገር ለማድረግ እንዳትሞክር፣ በጣም የተከለከለ ነገር ነው፣ መጥፎ ነገር ነው። ባሏ ነው ለእሷ ህይወት ብሎ የራሱን ህይወት መስዋዕት ያደረገ። በጭራሽ ከዚህ በኋላ እሷ ሌላ ወንድ ማየት አትችልም፣ የማየት መብትም የላት። እየሰማ ኗርል? በጣም ያሳፍራል። አንተም ብትሆን ይህ አይገባም አእምር ብማለች። ሁሉም ነገር በአንቺ ምክንያት ነው ማየ። ከመጀመሪያው ቀን ጀምሮ ብትደግፍ ይኖረው፣ ከጎኔ ብትሆን ይኖረው፣ ይሁሉ ነገር አይፈጠርም ነበረ። አንቺ ግን እሷን ስታርቅያን ነበረ በማለት ተናገረም እንደ ሲናገር ስማ ረገል እንገረ እቺ ልጅ እዚህ ቤት አገባም። በፍጹም እች ልጅ ያን በር አልፋ እዚህ ቤት አገባም። ትሰማኛል አለ በጣም ያሳፍራል ብላ ትታው ሄደች። እንዲህ ብላ ጫዋ ጫዋ ከሄደች በኋላ ሻይ ልብሱ ሊቀየርና በልብሱን እየወረወረው ተናዶ ተቀምጦ ያስባል። በአንድ በኩል ማታ ላይ ናሬ መኝታ ክፍሏ ጋደም ብላለች፣ ጭንቅላቷን ይዛለች። በአንድ በኩል ሰዳከት አጠገቧ ተቀምጣ ነበረ። በጣም በጣም የሚያሳዝን ነገር ነው። በኦስካን ጉዳይ በጣም ብሶ ነበር ያዘነው። አሁን እውነቱን ለመናገር በጣም ልጅ ያናድደኝ ነበረ፣ ምንም አልወደውም ነበረ። ግን አልገባኝም። እውነቱን ለመናገር አልዋሽሽም፣ ጥሩ ልጅ ነው። በጣም ያው እውነት ጥሩ ልጅ ነው። ህይወቱን እንግዲህ ላንቺ ከሰጠ እንግዲህ መስዋዕት ሆኖልሻል ማለት ነው። ይሄ በጣም ያፈቅርሻል ማለት ነው። ይሄ እኮ ዝም ብሎ ተራ መስዋትነት አይደለም፣ በጣም ከባድ ነው እያለች ስትናገር፣ ናሪያውንም ራሷን እየማኑ ጭንቅላቷን ይዛለች። የእናቷ ወሬ እያሰለቻት ነው። ድንገት አሊያ መጣች። ይሄ የሚወራበት ጊዜ አይደለም እያለች ቀጥታ ከናሪያ አጠገብ ተቀመጠች። ሲጀምር የሚወራና ማይወራ ነገር እኔ ልነግሪ ነው። ለእኔ ቦታሽን አውቂ፣ ውጪ ከዚህ አለቻት ሰዳከት። ከዛ አሊያ አልወጣም አልወጣም እያለች ነበር። ድንገት ጃን መጣ። እማዬ እባክሽ ከዚህ ውጪ እያለ ነበረ። ለምን ሲባል ለምድ ለምድነው የምወጣው እንዴ? ምን መስማት እንዳለበት እኮ እየነግርኳት እኮ ነው ምን ችግር አለው እየመከርኳት እኮ ነው ብላ ሰዳከት ትናገራለች። እየመከርሻት አይደለም፣ አጋጣሚውን እየተጠቀምሽበት ነው። እሷን ለመጉዳት በመሟ አጋጣሚ እየተጠቀምሽ ነው። እንደዚህ የሚባል ነገር አይሰራም። ይልሽ አሁንም ቢሆን እሷን ለመስበር እየሞከርሽ ነው እንዴ እኛ የማይገባ ናስ መስልሽን እንዴ በቃ አሁን ከዚህ ውጪ እያለን ነበር። በደንብ በደንብ ነው የገባ በደንብ ነው የገባ ነገር ግን አንድረገል ልንገር እያልኩ ያሉት ከሻይን ጋር መቆየት እንደማትችል ነው። ይለ ከሻይን ጋር መሆን አትችልም ብላ ስትናገር ወይዘሮ ሰዳከት እንዴ ልጅሽ ያለችበት ሁኔታ ግን ታውቂያለሽ። አሁን የትክክለኛው ጊዜ ነው እንደዚህ ብሎ ለመነጋገር አረ ትንሽ ሕሊና ይኑራል ስ ዝ ዝም ያንቺ እኮ ዝም ያልኩ እኮ ሲጀመር አንቺ ምን እንደሚባል ምን እንደማይባል ልነግርሽ ነው እንዴ ትንሽ አታፍሪም እንዴ? ማፈሪያ ዝም እስኪ ትላታለች። ማንስ ሎንሽ ነው እንደዚህ ብለሽ መናገር እያቻለች ስትቆጣ ሚስቴ ስለሆነች ሚስቴ ስለሆነች የፈለገችውን ነገር መናገር ትችላለች። እንደገና ደግሞ ከልጅ ከአንቺ የበለጠ ለልጅሽ ታስባለች በማለት ተናገረ። ጂያን እንዲህ ሲል እንዴት ሆኖ ነው እባክህ እኔ እኮ የእሷ እናት እኮ ነኝ፣ እንዴት ነው ከእኔ አስበልጣ እሷ ለልጅ የምታስብላት? እኔ እናት ነኝ፣ ሰማህ? እኔ እናት ነኝ ላስጠንቀቀ ስትል ነበረ። እማዬ ያው በዚህ ሰዓት መስማት የለብኝም እባክሽ ተይኝ በቃ ብላ ና እረዬ እየተናገረች ነው ይሁልሽ በቃ እንደ ላይ መሆን ከሌለብሽ ብኛ አንድ ላይ አልሆነም፣ ከሻይን ጋር አንድ ላይ አልሆነም። በቃ ተይም፣ በቃ አለቻት። ጥሩ ቃል እንድገቢልኝ ነው የምፈልገው፣ ችግር የለም ስትል ነበረ። ምንድን ነው ማየ ግን ቆይ አንቺ እን ናሬ ደህና ትሁንልኝ እንጂ ከዚህ በኋላ በሷ ህይወት አልቃል ገባም አልልሽም። እንዴ አላት። አዎ ብያለው። እሱም እኮ ኦስካን በህይወት ቢኖር ነበረ። ኦስካን በህይወት ካለ ናሬ ሄዳ ብትፈታው ችግር የለም ብያለው እንጂ ሮጣ ሄዳ ከዛ ሸለመጥማጥ ልጅ ጋር ከሻይን ጋር እንድትሆን አይደለም። ሻይን እንዴ የዛ የነፍሰ ገዳይ ልጅ እኮ ነው። ቦራን የገደለው ከ የጀመል እኮ ነው። ህይወቴ እንደዚህ ምስቅልቅል እንዲድግ ያደረገው እኮ የጀመል እኮ ነው። የጀመል እኔም ላይ ልጅም ላይ በሰራው ስራ በሰራው ኃጢአት እዳ አለበት ምድር አለበት ታዲያ አንቺ ሄደሽ የነፍሰ ገዳይ ልጅ የምታገኝ ማንሰሎንሽ ነው ማን ማንሰሎንሽ ነው ስትላት እማዬ በቃ አብሬ አልሆነም አልኩኝ እኮ ለምኖ መጨቀጭቅ አልሆንም አብሬው በቃ ስትላት ትክክለኛው ነገር ይሄ ነው እሺ ትክክለኛው ውሳኔ ነው በቃ እያለች ነበር ሰዳከት ጃን ከዛ እናቱን እንድትወጣ እየጠየቃን ነበረ ነበር ልትወጣለችና ሚኔ ልጁን ስትወልደው እዚህ ቤት ይመጣል እሺ አሊያ ከዛ እዚህ ቤት እንዴት አድርገሽ እንደምትኖር ይናያለን ልጁ ሲወልድ ትላታለች እማዬ ውጪ ከዚህ እያላን ነበረ ጃን ከእናቱ ጋር ሊጣላ ነው በግድ እየገላገሉት ነው በቀጥታ ወደ ክፍሎ መጣ አሊያን ተከትለው መጣች ጃን እባክህ ተረጋጋት እለዋለች አሊያንችን ለማበሳጨት ብላ እኮ እያላን ነበረ ጂያን። ነገር ግን አስበበታል እንዴ? ነው ልጁ ከተወለደ በኋላ ከሱ የምትርቀው ጂያን፣ የማይመስል ነገር ነው። ተው እንደዚህ አትበል፣ ይውልህ። ታረገዋለህ፣ ታረገዋለህ፣ ይውልህ። ልጅን አንድ ጊዜ ስትታቀፈው ጠረኑ ይናፍቃል፣ ይውልህ። በአንድ በኩል እናትህ ትገፋለች፣ በሌላ በኩል ደግሞ ሚኒም አለች። እና የነገር ቀላል ይመስላል እንዴ? እንደምታስበው ቀላል አይደለም፣ እመነኝ፣ እመነኝ፣ ይውልህ እያለችሁ ነበረ አሊያ። ጂያን ገና ከሆነ ሀሳቡን እንዲቀየር እየነገረችው ነው። እናትና ልጅ መለየት አትችልም እያለችሁ ነው። ቅድም ሚኒም እንዳለችኝ ታውቃለህ፣ በፍጹም እናትና ልጅ መለየት አትችልም። መቼ ነው ህሊናሽን ያጣሽው? አለች በማለት እየተናገረ ያለች ነው። ከዛ ጃን አለ አይልሽ ጊዜውን ነኝ ጊዜውን እንጠብቅ፣ ጊዜ ብዙ ነገር ያሳየናልሽ፣ እንጠብቅ። ከዛ ምን እናያለን አላት። ከዛ መልካም ምሽት ብሏት ወደ ውስጥ ገባ። በጠዋቱ ሁሉም ቁርስ ሊበሉ ተሰባስበዋል። አሊያም እየመጣች ነው ጂያኔ ለም እንዴ እያለ ጂያኔ ጠይቃታል። ከፓኪ ዜጋታች ነው እየመጣ ነው በማለት ትናገራለች። ከዛም በኋላ አሁንም ቢሆን ሰዳከት ይሁን ነገር ልትናገር እየተዘገጃጀች ነው። ከዛ በኋላ ናሪ እንግዲህ ቤቱ ከዚህ በኋላ ማንም ሰው አይኖርበትም፣ ቤቱ እንዲሸጥ ማድረግ አለብን ትላለች። ከባሏ ጋር ስትኖርበት ስለነበረው ቤት እያወራች ነበረ። ከዛ ሰዳከት ፊቷን ወደ ካያ ዞረች። ጄዝሚን ትላንትና አግኝቼው ነበረ ሴት ልጁ ኢፔክ በኋላ ታገኛታለህ። ኢፔክ በጣም ቆንጆና ስነስርዓት ያላት ልጅ ናት። ኢፔክን በስነስርዓት አግኝተ ታናግራታል እያለች ነበረ እንዲህ እያለች ስትናገር እነ ጃን ሲሰማውንም ደስ አላላቸውም። እንደዚህ አሁንም ቢሆን ሰዳከት እሱን ለማሳመን እየሞከረች ነው። ከ ግን ተቀብሎታል ሐሳቡን ከ እንደምንም ብሎ ዘሪንን መርሳት ስላለበት ይህን ሐሳብ ተቀብለዋል። ከዛም በኋላ ሰዳከት ይኸውልህ ይህን ነገር እሰረዛለሁ ብለህ እንዳታሰብ፣ ልጅቷ በጣም የትልቅ ጎሳ ቤተሰብ ናት፣ እሺ ሰማረለ ተኩሶ ይገለዋል። ከዚህ በኋላ እኛም ልንከላከልል አንችልም አሉት። ከ እሺ እንደ ፈቃድ ሹ ነማየ ብሎ ከተቀመጠበት ተነሳ። ከዛ ጃን ከያ ዋ ካስብበት፣ ይሄ ነገር ላይሰራ ይችላል ይሄ ሀሳብ ትክክለኛ ሀሳብ ላይሆን ይችላል አለ። ወንድሜ የፈቃቱን ችግር የለም ይሄ ራሴ ውሳኔ ውሳኔ ነው። በቀኔ ውሳኔ ነው፣ ጣልቃ ተግበ በማለት ሄደ። ከዛ በኋላ ሰዳከት እሞ እስኪ እታችኛውን ክፍል በደንብ አጽዱት፣ እናዘጋጁ፣ የሚመጣ እንግዳ አለ፣ የሚወለደው ሕፃን እዛ ነው የሚያድገው ብላ ስትናገር፣ ጃን ጠረጴዛውን በእጁ ባይል መታው። ሰዳከት ተኮሳትራ እያየችው ነበረ። እንዳታረጉት፣ እንዳታረጉት ትሰማላችሁ፣ አለ እሞ። ማንም ሰው ደፍሮ ያንን ክፍል እንዳይነካው ተናግሬያለው እያለ ነበረ። ከአልያ ጋር እየወጣ የነበረው ናሬን ብትሆን ከሰዳከት ፊት ለፊት ተቀምጣ ነበረ። እማዬ በጣም እያበዛሹ ነው፣ ተይቅርብሽ እባክሽ፣ እባክሽ፣ እያበዛሹ ነው ብላት፣ ትታት ወጣች። ሰዳከት ሁሉም ከወጡ በኋላ ተረጋግታ ቁርሷን እየበላች ጂያን አልያን ይከትላታል። አሊያን አልያ፣ አ አያ ቆያንዴ፣ ቆያንዴ ውልሽ እማያንችን ለማናደድ ብላ ነው እንደዚህ የምትለው ስላት፣ አውቃለሁ፣ አውቃለሁ በቃ ብላ ወደ ልጇ ክፍል እየገባች ነው። እሺ አንድ ጊዜ ልምጣ እንዴ እኔም እያላን ነበር። አያስፈልግም እኔ ብቻዬን በቃለሁ ብላ ወደ ልጇ ክፍል ገባች። ከገባች በኋላ አጠገቡ ሆና ቁጭ ብላ ዝም ብላ ማሰባን ቀጠለች። በሌላ በኩል ዘሬን ከኮሌጅ እየወጣች ነው። በር አካባቢ ላይ በድንገት ደሚል ፊት ለፊቷ መጣ። አስደነግጣት ምልቶ መጣ አለችው። አስፈራሽ አለ አላት። እባክህ መቼም አታስፈራኝም፣ ዝም ብለህ ትዘገንነኛለህ አለችው። እሺ ዘሬን፣ ያው እንግዲህ አራበሽ፣ እርቦሻል፣ እስኪ ምሳ አብረን እንብላ። እኔ እምልሽ ግራ የገባኝ ነገር ልጁ ሲወለድ እንዲህ ልታደረጊ ነው ትምህርትሽን? አላት። አንተ ምን ታስባለ? ትምህርቴን ባቆም መቼስ ደስ ይላለ አለችው። አረ ደስ አይለኝም፣ አረ ዘሬን ደስ አይለኝም። የሆናት ምክንያቱም ቃል ገብቼልሻለሁ ትምህርትሽን እንድጨርሽ፣ ግን ልጁን እኔ እንከባከበዋለሁ፣ ምንም እንዳታስቤ፣ እንደእናትም እንዳባት ሆናለሁ። አንቺ ከሳትኖር ሲቀሪ እያለ ነበር አያገባም ጫፌ እንዳነክኝ ከዚህ በኋላ ትራለች። ዘሬና አትናደጃ፣ አትበሳጭ እሺ። እሺ ምሳ እንብላ ብረን አላት። አልፈልግም አለች። ኦዋክሽ እያለ እጇን ይዞ መኪና ውስጥ እያስገባን ነበረ። ካ በሌላ በኩል የወደፊት ሚስቱን ወደሚያገኝበት ሬስቶራንት መጣ። ከዛ ወደ ውስጥ ገብቶ ተቀመጠ። ከዛ ቁጭ ብሎ ሊጠብቃት ጀመረ። ረዥም ደቂቃዎችን ከጠበቃ በኋላ ምንድነው ማድረገው፣ ግን ይህ ነገር ምንም ጥቅም የለው ቢቀርብኝስ ብሎ አሰባሰበና ከተቀመጠበት ተነሳ። ተነስቶ ሌድ ሲል የሆነች ልጅ ፊቱ ቆመች። ሀይ እንዴነ ሰላም ነ ከ እንዴነ አወከኝ አለችው። ይቅርታ አላወኩሽም እያለ ስትነሳ አለችው። እኔ ያላወኩሽ ማንሽ እያላ ነበረ። ኢፒክ ይባላሉ ብላ እስከና ባሏም ስሟን ነገረችው። ከቅድሜን ስም ሰምቶት ነበር። ወዲሁ ነበር የረሳው የጠፋበት። ከዛ ይቅርታ አላወኩሽም ምን መቤት እያለ ነበር። የምሬ ነው አለችው። አሃ አላወኩሽም የምሬ ነው እስኪ የት ነበር የምንተዋወቀው አላት። አይቶ በቃ ችግር የለም ግን በቤተሰብ እንድንገናኝ ተነግረውን ነበር አለ። ሁለታችን ምናልባት የምንግባባ ከሆነ ለእሱ ላናገር ነበር የመጣውት አንተ ግን ሲመስለኝ ቸኩላል። እንደገና ደግሞ እዚህ ጉዳይ ውስጥ እጅ ማስገባት አትፈልግም አለችው። ነው እንዴ እሺ እንቀመጥሽ እናወራ እስኪ ትንሽ ትንሽ እናወራ ነበራ አላት። እንድትቀመጥ ጠየቃት። ሁለቱም ተቀምጡ። ታዲያ እየርክ ነበር አደለ አለችው። ነበራው ልክነሽ ግን ቁጭ ብዬ ሀሳብኩበት አሰብኩበትና ትክክለኛ ሀሳብ ነው ብዬ አላመንኩበትም ለዛ ነበር ሀሳብን የቀየርኩት በማለት ተናገር። አሀ መምጣት አልፈለክም ነበር አለች። አንቺ ግን ትፈልጌለሽ ይህን ነገር አላት። ምንላርግ እንግዲህ ሀሳብን ቶሎ ቶሎ ትቀያየራለ እንጂ ጥሩ ነገር ነው፣ አንድም ጥሩ ነገር ነው በዚህ ዘመን እንደዚህ አይነት ነገር ያው ቤተሰብ ያቀደውን ጋብቻ መፈጸም በማለት ተናገረች። አንቺ ግን ዝም ብዬ ሳይሽ እንደዚህ ነገር የምትፈልጊ አትመሴ ቤተሰቦቻችን ይህን ነገር ቢያመቻችሁ? አላት። ለምድነው የማልፈልገው ለምድነ አልፈልገው እንደውም እኮ በቤተሰብ የመጣ ትዳር እኮ ታውቃለህ አይደል ረዥም ጊዜ እንደሚቆይ። ታዲያ እንዴት ነው መልኬን ብቻ አይተህ እንደዚህ ነገር አትፈልጊም ብለህ ለመወሰን የቻንከው? አለችው ከሀያ አሁንም ቢሆን የእሷን ነገር ለመቀበል እየፈራ ነው። ከዛም በኋላ እኔ እንግዲህ ያው በመጨረሻ መጥፎ ውሳኔን የወሰንኩት ብዬ አሰብኩኝ። ለዛ ነበር ለይድ ነበረው አንቺም የማትመጪ መስሎ የነበረ በቃት መጣም ብዬ ነበር ላይድ ነበረው አላት። ገባኝ ገባኝ ሲጀመር ዚ የመምጣቱን ሀሳብ መቀበል አልነበረብኝም አለችው። ልክ ነሽ፣ ገርታ ጠይቃለሁ ለማንኛው እያለ ነበረም። ስለዚህ ነገር ካልተመቸ እንግዲህ ምን ይደረጋል መሄዷ ያለብኝ ኃላፊነት እንግዲህ ልጅ ለማንኛውም መልካም ጊዜ ብላው ከተቀመጠች በስትነሳ ድንገት ከአያ ቀና ሲል ዘሬን እንዲያውም ደሚር አያቸው። ከያ ሁለቱን አንድ ላይ እንዳያቸው ወዲያው ኢፔክን ኢፔክ፣ ቆያንዴ ቆያንዴ ቆያ እንደ እንቀመጥና እናውራ አላት። ማለት አለችው። ትንሽ እናውራ። ችግር የለም ችግር የለም። ሀሳቤን ቀየርኩኝ። ደግሞ እስኪ ተረጋግተ እናውራ አላት። ግራ እየገባ ተቀመጠች። ይህን ነገር በርቀት የምትመለከተው ዘሬ ተናደደች። ዞር ብላ ደሚርን፣ አንተ አውቀና ረዚ ያመጣኝ አለችው። ረኔ ምንም የማውቀው ነገር የለም ከፈለግሽ እንውጣ እንውጣ ከዚያ አላት። አይሆንም ብላ እጁን ይዛው ከደረጃው እየወረደች ብዙም ከነሱ ሳይርቁ ተቀመጡ። ብትእዛዝም ብላ ካያን ስታየው ካያ ትንሽ መወናበር ጀመረ። ካያ ምንን አልችግራል እንዲ ያለችው፣ አረ የለም እያላን ነበረ። ምግብ ለማዘዝ ሜኑ እየተመለከቱ ነበረ። ደሜር ባንድ በኩል ዘሪነ ዘሪነ፣ ባክሽ እንሂድ ካልተመቸሽ ቦታው አላት። አያገባ ምግብ እንዘዝ ትለዋለች። ምግባቸውን እያዘዙ ናቸው። በሌላ በኩል ሰዳከት ሚኒን ፈልጋ ወደ ሆስፒታል መጣች። እያጠየቀች ነው። ይቅርታ ሲስተር፣ ዶክተር ሚኔን ያተሻታል ብላ እየጠየቀች ነበረ። አሊያም ብዙም ሳትርቅ አጠገባ ነበረች። ሰዳከት ሚኔ እንደዚህ ስታፈላልጋል፣ ድንገት አሊያ ሚኒን እየመጣች አየቻት። ያው እየመጣች ነው አለቻት። ሚኔ እንደመጣች፣ ሚኔ እንዴት ነሽ፣ ልጁ እንዴት ነው አለቻት። ደህና ነው ደህና ትላታለች አይዞሽ፣ አይዞሽ፣ ከተወሰነ ቀን በኋላ ወደ ትልቁ ቤት ተመጫለሽ ችግር የለም፣ ጂያንም ቢሆን ይፈቅዳል እያለች ነበር። ጥሩ ቡና ጠጣ ትላለች ሚኔ። ሰዳከትም ደስ ይለኛል ብላ ልትሄድ ነበረ። ሚኔ ቡና ታብዥሽ ለልጅ ጥሩ አይደለም፣ ለተጨማሪ መረጃ ብዬ ነው ትላታለች አሊያ። የስነተዋልዶ ዶክተር ናት። በዚህ መንገድ እየነገረቻቸው ሚኔ ተናዳ ከሰዳከት ጋር ትታት ትሄዳለች። አሁን ኢፔክና ከያ ካያ ተፋጠዋል። ቅድም ስናወራ ነበር ግን ደስ አላለህም ነበረ፣ ምን ሀሳብን እንዳስቀየረ አላውቅም አለችው። ልክ ነሽ፣ ልክ ነሽ፣ እኛ ከዚህ ተጨማሪ መውራን ነበረብን አላት። እኛ እኛ ወደሚል ነገር ደግሞ መጣ ጥሩ ነው ጥሩ ነው። ታውቃለህ ግን እኛ ስትል ቀጥታ ቤተሰብ መተህ እጄን ይዘ ልትዳር የምጠይቅ ነው የምትመስለ፣ አለችው ይጠየቃለ ይጠየቃል፣ ምን ችግር አለው አላት። ከ ይሄ ቀል አደለም፣ ታውቃለህ እኔ የጎሳ መሪ ልጅ ነኝ። ምናልባት አፈገፍጋሉ ሀሳቤን ቀየራለሁ ካልክ ከባድ ነገር ነው የሚጠብቅህ፣ አለችው። ችግር የለም እጅሽን ጠይቃለሁ እንጋባለን፣ አላት። እንዲህ ሲል ድምፁ እየተሰማ ነበር። ዘሪንም ትሰማለች። ዘሪን ሆዷ ከላይ እስከታች ተላወሰ፣ ደነገጠች። ከዛ ደሚረን ትንሽ ረበሸኝ፣ ምግቦ ወደ መታጠቢያ ክፍል ሂድ ብላ ስትንቀሳቀስ ከኋላ አብሮ እየተራመደ ነበር። ኢፔክ ድንገት ዘሪንን አየቻት። ከዛ ሰላም እያለች ነበረ ኤፔክ እና ዘሬን እዛ የሚማሩበት ኮሌጅ ውስጥ ይታዋወቃሉ። ዘሬን ሶስተኛ ዓመት ተማሪናት ኤፔክ አንደኛ ዓመት ተማሪ ናት። በዚህ መንገድ ሰላም እየተባባሉ እንዴ ትተዋወቃላችሁ እንዴ ብሎ ካያ ጠየቀ። ከዛ በኋላ አሁን እንተዋወቃለን ብላ ኤፔክ ትመልሳለች። ከዛ የዘሬን እና የካያን ፍጥጫ ስታይ እናንተ ዘመዳሞች መሆን አለባችሁ አይደል፣ ያጎት ልጅ፣ ያክስት ልጅ ምናምን እናችሁ አይደል ብላ ተናገረች። አው እንደዛ ነው እንደዛ ነው እያለ ካያ ይመልሳል። ከዛ በኋላ ዘሬን በቀጥታ ደሚረን አስተዋውቃት ይሄዳሉ። አሁንም ተመልሰው ምሳቸውን ሊበሉ ይቀመጣሉ። ከዛ ኤፔክ ትንሽ የካያ ያሳመበት በጥናይታ ከያምኑን አላሳበ ተረብሿል እያለችው ነው። ምንም አልሆንኩኝ የሚላታል። ዘሬን ግን እንደበረገገች ወደ ቤት መጣች። ደሚር ይዟት ከመጣ በኋላ ዘሬን ልምድን ነው ራስሽ እንደዚ ነገር የምታረጊው መሆንሽ ነው ቆያ እንጂ እንዴ ልጅ ተሸከመሻል እኮ ተይው በቃ አላት ደሚር። ያሰብከው ነገር አልተሳካለም፣ አልተሳካለም ይኸው ከያ በቀጣይ ሌላ ሴት አፍቅረዋል አፍቅሮ ይኸው በሰላም ሊኖር ነው፣ በትዳር እኔን ትቶኝ። እኔ ግን ያነሱ መኖር አልችልም፣ አልችለም በቃ ፈቅረዋለሁ ስትል ነበር። ትኖር ያለሽ ለልጅሽ ስት ትኖር ያለሽ ትጠነክር ያለሽ እያላ ነበረ ደሚር መክሯት መክሯት ትቷት ሄደ። እሷ ቁጭ ብላ ማልቀሷን እንደቀጠለች ነው ከአያምቢዮን ከኢፔ ጋር የመጀመሪያውን ስምምነት አድርጎ መጥተዋል። ብቻውን ተቀምጦ ነበር። ጃም መጣ አጠገቡ ተቀመጠ። ከዛ ኤሮልም ነበረ። ኧረ ሄተው ሄተው የተቀነባበረ ጋብቻ የቅርብ እያለው ነው። ከሀም አንድ በኩል ወንድሜ ምን ላድርግ ታዲያ እና እድሜ ልክኝ ዘሪን ዘሪን እያልኩ ልኖር እንዴ? የት መሄጃለኝ? ምንሆን አልቆ ያንተ እያለው ነበረ። ነገር ግን ጃን ይህ ነገር ጥሩ አይደለም እያለ ስልክ ተደወለለት። ከዛ ይንቀሳቀሳሉ። ናሬ በሌላ በኩል ወደ ቤቷ መታለች። ቤቷ መታ ልብሷን ሰብስባ ልትወስድ ነው። ከዚህ በኋላ እዚያ ትኖር። ከዛ እየወጣች ነበረ። ዝም ብላ የኦስካርን አልጋ እየተመለከተች ነበረ። በርግ አንድ ወጣች። ሻይንን አየችው። ሻይን ሲመጣ ሻይን እዚህ ምን ታደርጋለች ይሆናል ሂድ ሂድ፣ ከዚህ ውለ እማዬ እዚሁ አካባቢ ናት። ታሽ ደግሞ ሾፌሮቹ አሉ ካዩ ጥሩ አለም አለችው። ችግር የለም፣ በጀርባ በር እንወጣለን። ባክሽን ሂድ አላት። ከዛም በጀርባ በር አምልጠው ጭር ወዳለ ቦታ መጡ። ይልሽ ናሬ ያውቃሉ የትክክለኛ ጊዜ አይደለም። ኦስካን ገና መሞቱ ነው። ጊዜው እንዳሉን ይሰማኛል። ነገር ግን ምን ላድርግ እኔ ያላንቺ መኖር አልችልም። ናሬም የሚሆነውን ነገር ማድረግ አለብን አላት። ምን እናድርግ አለችው። በቃ እኔ ምንም ሌላ ሴት ማየት አልችልም፣ ከአንቺ ውጪ ሌላ ቤተሰብ መስራት አልችልም፣ ሌላ ህይወት መኖር አልችልም። እያላን ነበረ። ረባካንተ ትንሽ አስብ። አባት ምናልባት የቦራን ገዳይ ቢሆንስ አያርገውና እሱ ቢሆንስ የግድል ስለው አለች። ልክነሽ ልክነሽ። ነገር ግን ነገ አብረን ወደ ሶሪያ እንሄዳለን ከሆን ደመሽ ጋር በእርግጠኝነት ታማድ ያለበት ቦታ ታውቋል። እና ምናልባት አባቴ ካልሆነ እየበረርኩ መጠች አገኝሻለሁ፣ እንጋባለን። አባዬ ከሆነ ግን ይህን ነገር መቋቋም አልችልም። በጣም ነው እየማዝ ነው እያላን ነበር የመጨረሻ ውሳኔውን ነገራት። ማታ ላይ እነ ጂያን አብረው ተሰብስበዋል። ካያም አለ ሰዳከት ከዛ እኔ እኮ ያለ ምክንያት እኮ ለምሳል ልጅ አገኛት እኮ ያልኩህ ቆንጆ ናት፣ ጨዋ ናት፣ ጸባይ አላት። እንደገና ደግሞ ታውቃለህ የታዋቂ ቤተሰብ ልጅ ናት። በእርግጠኝነት ከሷ ጋር ጤነኛ የሆነ ቤተሰብ ትመሰረታለ። እጇን ይዘን በቀጣይ ደግሞ ሄደን እንጠይቃታለን፣ ትጋባላ በማለት ስትናገር አዋው እያለ ነበር ጂያን በአንድ በኩል ተው ነገር ይቅርብ በማለት እየተናገረ ነበረ። ናሬን ብትሆን ተው ይቅርብ ትለዋለች። ናሬ የሱት በፍጹም እንዳንቻ አይሆንም ብላ አሁንም ቢሆን ናሬን በደካማ ጎኗ ስትነካን ነበረ። አሁንም ቢሆን አሊያ ትግስቷ እያለቀ በጣም ልውስጥ ገብታ ነበር፣ የሚሉ ነገር የምታዳምጠው እራት ተዘጋጅቷል ብላ ሞ ተናገረች። ከዚያም በኋላ ወደ ራታቸው ሊሄዱ ጂያን ነገር ወደ ሶሪያ እንደሚሄድ ይናገራል። አሊያም አሁን ነበር የሰማችው፣ ደነገጠች። ስማ ወንድምህን የገደለውን ሰው ተገለዋለ። እሺ ቅጣቱን ማግኘት አለበት። የገደለውን ብቻ ሳይሆን እንዲገደል የተባበሩትን በሞት ትገላቸዋለ ብላ ትናገራለች አሊያ። ከዛ በዚህ መንገድ ሳይሆን በሌላ መንገድ ፍትህ ብታገኝ ደስ ይለኛል ብላ ተናገረች። ዘንባ ያንችን ጠቅ አይሸለም እያለች ሰዳከት ስትመልስ ነበረ። ከዛም በኋላ ራታቸውን ሊበለው ሊቀመጡ ነበር። ድንገት ሾፌሩ መጣ። ወይዘሮ ሰዳከት አልጋው መጥቷል አለ። ጂያን እንደነገጠ የምን አልጋ ብሎ እየጠቀ ነበረ። የህፃ ልጅ አልጋ እንዲሰራ ወይዘሮ ሰዳከት አዛ ነበረ በማለት ተናገር። ሾፌሩ ድንግጦ ጂያን ከተቀመጠበት ተነሳ። ይሄን አልጋ ስፈልግ አውጣና ሰባብር እናጣለው። ስፈልግ ወደ መጣበት መልሰው እዚህ ቤት እንዳይገባ ብሎ እየጮኸ ነበረ። ዞራ ወደ እናቱ አንቺ ቆይ ምን ትፈልጊ? ማየ ምንድነው ሀሳብሽ? ምን ተባለ ነበር አላት። ሲጀመር ያ ልጅ ዝቤ ነው የሚያድቀው ብላ ተናገረች። ድንገት ህፃኑ ጂያን መጣ። እንዴ አባዬ ስለምን ህፃን ልጅ ነው የሚወረው ሲል ነበረ። ናናና ጃን ጂያን ታናሽ ወንድም ልታገኘ ነው፣ ህፃን ልጅ እየመጣለ ነው። ደግሞ ከእናትህ አይደለም ከሌላ ሴት ነው ብላ ተናገረች። እንዲህ ብላ መርዟን ቀጥታ በጂያን ፊት ስትረጭ በቀጥታ ሁሉም ተቆጡ። በቀጥታ የጂያን ጆሮ ውስጥ የነገር ገብቷል አለ። ጂያንን ማረጋጋት ጀመረችም። አየ እኔ ወንድም አልፈልግም፣ ሌላ ልጅ እንዲኖር አልፈልግም። ምንድን ነው ነገሩ ምንድን ነው እያል ነበረ። ናናና ሉሰድሉ ሰደ ትለዋለች። እሙ ቶሎ ብላ ህፃኑን ለመውሰድ እየሞከረች በአንድ በኩል ጂያን ከእናቱ ጋር መጣላት ጀመረ። ጂያን በጣም ስሜት ከመሆኑ የተነሳ እናቱን በጥፊ ሊመታት እጁን እያነሳ ነበረ። በአንድ በኩል ናሬና ካያ ማል ገብተው እየገላገሉ ነበረ። ይህ ልጅ ዜቤ ነው የሚያርገው። ስማ እውነቱን የተናገርኩት ምንም አታመጣም ትሏለች። ጂያን ጭንቅላቱን እየመታ ነው። አንቺ እናት አረለሽም እያለ ጭንቅላቱን እየመታ፣ እነሱ አረጋግተው ወደ ክፍሉ ይዘውት መጡ። ጂያን ህፃኑን ላናግረው እያለ ነው። አሊያ አሁን አይሆንም እያለችው ነው። ህፃኑ ጂያን እንደተካደ እንደተዋሸ አይነት ስሜት እየተሰማው ነው። ጂያን በውጭ በኩል ሆኖ ያስባል። እናቱ በጣም ከባድ ፈተና ነው ያቀረበችበት። በአንድ በኩል አሊያ ህፃኑን ጂያን በማረጋጋት ተጠመደች። ጂያን አባቱ በጣም እንደሚወደው እየነገረችው። ከዛም ከደቂቆች በኋላ ጂያንን ልታናግረው ወደ ክፍሏ መጣች። ከዚህ በኋላ በጣም ከባድና አስቸጋሪ እንደሚሆን እሷ ራሷ ይታወቃታል። ጂያንም ቢሆን ምን ያህል አልያ ከጎኑ ሆና እንደምትደግፈው እርግጠኛ አይደለም። ሰዳከታውንም ቢሆን አልያን ከዚህ ቤት ለማስባረርና ከዚህ ቤት ለማስወጣት እየተጠቀመችባት ነው፣ ቀጥላበታለች ውድ ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች በዛሬው ዕለት ዘውድ የሚሰኘውን ድራማ ተመልክተናል። ተመልካቾች ዘውድ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ተመልካቾች በቅጠል ቲቪ የዩቲዩብ ቻናል ዘውድ ድራማ ብቻ ሳይሆን ስውር እጅም በተመሳሳይ አቀራረብ ወደ እናንተ ይደርሳል። ዘውድ ድራማ በማይተላለፍባቸው ቀናቶች ስውር እጅ ድራማን ወደ እናንተ ይዤ እቀርባለሁ። ስውር እጅ በማይቀርብባቸው ቀናቶች ደግሞ በተቃራኒው ዘውድ ድራማን ወደ እናንተ ይ እመጣለው ስለምትረዱኝ ከልብ አመሰግናለሁ። ተመልካቾች በቀጣይ ቀን በአዳዲስ የዘውድ ድራማ ክፍሎች እንዲሁም የስውር እጅ ድራማ ክፍሎች የምንገናኝ ይሆናል። በያላችሁበት መልካም ቆይታ አመኛለሁ።